እሺ ጥያቄው እንግዲህ አሁን በድነት ዙሪያ ነው። ኦኬ እግዚአብሔር ሁሉን ያውቃል። እግዚአብሔር ሁሉ ሉዓላዊ አምላክ ነው። እግዚአብሔር ጀስት አምላክ ነው፣ ፍትሃዊ አምላክ ነው። እና እግዚአብሔር ደግሞ ነገሮችን መጀመሪያ ላይ ቆሞ መጨረሻን የሚያውቅ አምላክ ነው። ሲ አዎ፣ እዚህ ድረስ ሁላችንም እንስማማለን። እና ከዘመናት መጀመሪያ በፊት አውቃለሁ ብሎ ወይም በሆድ ሳልሰራ አውቃለሁ ተብሎ ስለተጻፈ ፍጻሜን እና እጣ ፈንታዬን እግዚአብሔር ያውቀዋል። ስለዚህ ኢየሱስ ክርስቶስን ብቀበልና አልቀበል ብቀበልም ባልቀበልም ያውቀዋል። ጌታ እንደማልቀበልም ያውቃል እንደምቀበልም ያውቃል። ኦኬ አሁን ጌታን ሳልቀበል ብሞት የፈጠረኝ እንድሞት ነው እንደማልፍ እንደ መጨረሻዬን እያወቀ ሲኦል እንዲገባ ለምን ይፈጥረኛል? እግዚአብሔር ምርጫዬን ካወቀ ለምን ይፈጥረኛል? እግዚአብሔር በጣም ጥሩ ጥያቄ ነው። በጣም ፊሎሶፊካል የሆነ ጥያቄ ነው። ባይ ዘ ዌይ የመጀመሪያው ነገር ስለ ድነት አንዳንድ ነገሮች ለማሳየት እፈልጋለሁ። ስለ ድነት ያለን ኮንሰፕት ትክክለኛና ጤነኛ ሊሆን ይገባናል። ቢብሊካል ቪው ያስፈልገናል። ስለ ድነት ስንነጋገር እንግዲህ ይሄ የሕይወት መስመራችን ቢሆን የመጀመሪያው መስመራችን ዓለም ሳይፈጠር በፊት ያለን ጊዜ አለ። እኔ አልነበርኩም፣ አንቺ አልነበርሽም፣ ማንም ሰው አልነበር። ዓለም ሳይፈጠር እግዚአብሔር ያዘጋጀው ነገር አለ። ስለዚህ አለም ሳይፈጠር እግዚአብሔር ምን ያደረግ ነበረ? ሁሉን ያውቅ ነበር። ያልተፈጠረውን አለም ሁሉ ያውቅ ነበረ፣ አንቺን ያውቅ ነበረ፣ እኔን ያውቅ ነበረ። ስለዚህ እግዚአብሔር የማያውቀው ምንም ነገር የለም፣ ምንም ነገር። ግን አይታይም፣ ምንም ከሌለበት ነው እግዚአብሔር ሁሉን ነገር የፈጠረው። ስለዚህ እግዚአብሔር እንዲህ አምላክ ከሆነ ና ሁሉን የሚያውቅ አምላክ ከሆነ አለም ሳይፈጠር በፊት አስቀድሞ አወቅን። ይሄ ፕሬዲስቲን የሚል ቃል አለ። አስቀድሞ አስቀድመው ፕሬዲስቲን አደረገን፣ ወሰነን የሚል ቃል አለ። እሺ፣ ስለዚህ አስቀድሞ ከወሰነን በኋላ ሁለተኛው በሰው ሕይወት ውስጥ የሚሆነው ነገር ምንድን ነው? እኛ በስጋ ከወላጆቻችን ተወለድን። ልክ በስጋ ደግሞ ተወለድን። በስጋ ከተወለድን በኋላ የሚቀጥለው በክርስቶስ ወንጌል ተጠራን። አሁን ይሄ ማለት ድነትን የተቀበልንበት ጊዜ ማለት ነው። እና ከዛ በኋላ ያለው ጊዜ ምንድን ነው? ልክ ለሞመንት ጌታ ሲጠራን የጽድቅን መንገድ ጀመርን፣ ጸደቅን በክርስቶስ ኢየሱስ ማለት ነው። ከዛ በኋላ የምንመለከተው ሰው ይኖርና ደግሞ ይሞታል። ግን በዚህ በመሞትና በመወለድ መካከል ወይም ደግሞ በዳግም ልደት መካከል መጽናትና መቀደስ የሚባል ሂደት አለ። መጽናትና መቀደስ የሚባል ሂደት አለ። አሁን የምንኖረው ኑሮ ማለት ነው። ገና አልሞትንማ፣ አያችሁ። ዳግም ተወልደን ወደ ወይ ወደ ሞት ወይ ወደ ዳግም ምጽአት ነው የምንሄድ ያለ፣ ወይ ወደ ንጥቀት ነው እየሄድን ያለ ነው፣ ከሁለት አንዱ። ስለዚህ በዚህ መንገድ ላይ እያለን የሚጠበቅብን ነገር መጽናትና መቀደስ ነው። ይህንን ካልኳችሁ እንግዲህ በመለወጥና በመሞት መካከል እሱን ነው መጽናት አለ ያልኳችሁ። ኦኬ። ከዛ በኋላ ያለው ምንድን ነው? ዘላለም የሚባል ነገር አለ። አሁን ጉዞ ተጀምሯል፣ በመንገድ ላይ ነው ያለ ነው። ስለዚህ እግዚአብሔር ገና ዓለም ሳይፈጠር ተርኔት ያችልን ያውቃል። እግዚአብሔር የስ ያውቃል። እግዚአብሔር ነገር ግን አንድ ያልተረዳነው ነገር ያለ ይመስለኛል። እግዚአብሔር ሁሉን ያውቃል። እግዚአብሔር ሁሉን ይችላል። እግዚአብሔር በሁሉ ስፍራ ይገኛል። ለእግዚአብሔር የሚሳነው ነገር የለም። የስ እግዚአብሔር ውሳኔያችንን ያውቃል። እግዚአብሔር ውሳኔያችንን ያውቀዋል። ግን የእግዚአብሔር ከስራው የሰው ልጅ ከፈጠረው በኋላ የሰጠው ነገር ነጻ ፈቃድ ነው። ነጻ ፈቃድ ነው። ለሲኦል አልፈጠረም። እግዚአብሔር ማንንም ሲፈጥር እግዚአብሔር ለሲኦል አልፈጠረም። ነገር ግን ሰው ነጻ ፍጥረት ስለሆነ ፈቃድ አለው። ሰው ፈቃድ አለው። እሺ ብትሉ፣ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ፣ ብታመፁ ግን ሰይፍ ይበላችኋል። ሰው የትኛውን እንደሚመርጥ ምርጫ ይሰጠውና ያንን የምርጫውን ውጥ አውትካም ግን ያውቀዋል። አውትካሙን ያውቀዋል። ለምን እግዚአብሔር ሁሉን አዋቂ ነው። ነገር ሳይፈጸም ከጅማሬው የሚያይ አምላክ ነው እግዚአብሔር። ዓለም ሳይፈጠር በፊት በእግዚአብሔር ፊት የተሰዋና የሞተ ኢየሱስ ክርስቶስ አለ፣ በእግዚአብሔር ሀሳብ ውስጥ ኦልሬዲ፣ ዓለም ሳይፈጠር ኢየሱስ ክርስቶስ የተሰዋ ነው። በእግዚአብሔር ሀሳብ ውስጥ ፕረዲስቲን የተደረገበት ነገር አለ የሰው ልጆች ለባዳ። ነገር ግን እኔና እናንተን እግዚአብሔር ማንንም ማንንም እግዚአብሔር ለሲኦን አይፈጥርም። ኢቨን ሰይጣንን ሲፈጥረው አመፀኛ እንደሚሆን ያውቃል። ግን ፍጥረታት ነፃ ፈቃድ እንዲኖራቸው አድርጎ ፈጥሯል። ያንን ነፃ ፈቃዳችንን ብፈልግ ለእግዚአብሔር ብፈልግ ለራሳችን ብንፈልግ ለሰይጣን ማዋል እንችላለን። ፈቃዳችንን ማስገዛት ለእኛ ነው የተሰጠ። ስለዚህ እግዚአብሔር ለሰው ልጆች ሁሉ እድል ሰጥቷል። ወንጌልን የመስማት እድል ሰጥቷል። በስጋ ከወላጆቻቸው እንዲወለዱ ሲያደርጋቸው ህፃናትን አይቶ እግዚአብሔር ይሄን ለሲኦል፣ ይሄን ለመንግስተ ሰማያት እያለ አይለይም። እግዚአብሔር ሁሉን ያውቃል የስ። ነገር ግን የፈቃዳችንን መብት ለእኛ ሰጥቶናል። እሺ ብትሉ ብሎ በቃ ይሄን ነው። ብትወዱኝ ተከተሉ፣ ብትወዱኝ አምልኩኝ እንጂ ፎርስ አድርጎ እግዚአብሔር አለምን ሁሉ አንበርክኮ በመብረቅ እየደበደበ ተንበርከኩ አይልም። ሲኦል እንዳትገቡ ለእናንተ ብዬ ነው እያለ አስገድዶ ሰዎችን ወደ ደህንነት አያመጣቸው በፈቃዳቸው ሰዎች ይከተሉታል ብትወዱኝ ተከትሉኝ ለእኔ ሊሆን የሚወድ ይህን ይህን ይህንን ተሸክሞ ይከተለኝ በፈቃድ ነው ሰዎችን የሚጠራው ስለዚህ ይህንን ነገር በጣም በትክክል ልንረዳ ያስፈልጋል እንጂ በፍጹም እግዚአብሔር ማንንም ለሲኦል አይጠራም ለሲኦል አልፈጠረም ስለዚህ እያወቀ ፈጠረን። የስ እግዚአብሔር ያውቃል። እሱ ምንም ይደበቅ ነገር የለው እግዚአብሔር ያውቃል። እግዚአብሔር አውቆ ግን የሚያደርገው ነገር ምንድን ነው? በፈቃዳችን ወደ እሱ እንድንመጣ ይፈልጋል። ለሁላችንም ኦፖርቹኒቲው ይሰጠናል። ወንጌልን የመስማት ህይወታችን ለክርስቶስ የመስጠት ኦፖርቹኒቲውን ይሰጠናል። ፈቃዳችንን ኤክሰርሳይዝ አድርገን ለጌታ ካስገዛን የዘላለም ህይወት ይኖረናል። ለጌታ ካላስገዛን እግዚአብሔር እንዳየው ወደ ሲኦል እንሄዳለን። ይሄ ምን ማለት ነው? እግዚአብሔር ሰዎችን ሆነ ብሎ ወደ ሲኦል ወሰዳቸው ማለት ሳይሆን ሰዎቹ በምርጫቸው በምርጫቸው ክርስቶስን እንቢ ብለው ወደ ሲኦል ይገባሉ። የምርጫ ጉዳይ። ስለዚህ ደህንነትን በተመለከተ ቅድም የተናገርኩትን ኤላቦሬት ለማድረግና ሁለቱንም ጥያቄዎች ለማያያዝ ይሄ ኦርዶስ ኦርዶክ ሳሉቲስ የሚባል የላቲን ቃል ነው። የደህንነት ቅደም ተከተል ወይም የመዳን መንገድን በተመለከተ የሚያሳየን ማለት ነው። እሺ እንግዲህ እግዚአብሔር የፈቃድ አምላክ ስለሆነ ለእነዚህ ሰዎች የምትነግሪያቸው ፈቃዳቸውን ለጌታ እንዲሰጡ እንጂ፣ ኔቨር እግዚአብሔር ማንንም ለሲሆን አልጠራም። ይህንን ነው ኢንፈሳይዝ ላደርግ የምፈልገው። ሌላ እንግዲህ እግዚአብሔር ሉዓላዊ ነው። የስ እሱን መርሳት የለብንም። እግዚአብሔር ሁሉ አዋቂ ነው መርሳት የለብንም። ስለዚህ እግዚአብሔር ካወቃ አይባልም ያውቃል እግዚአብሔር ያውቃል ስለዚህ እግዚአብሔር በአዋቂነቱ እሺ ብንለው እና ላዘጋጀው መዳን ብንማረክ የዘላለምን ህይወት ይሰጠናል እምቢ ካልንም ሲኦል መግባታችን ለእግዚአብሔር አዲስ አይሆንም ምክንያቱም ያውቀዋል እግዚአብሔር እምቢም ብንል የሚደርሰውን ያውቃል እሺም ብንል የምናገኘውን እግዚአብሔር ያውቃል እግዚአብሔር ስም የተባረከ ይሁን ሌላ ህፃናት ሲሞቱ መንግስተ ሰማያት ይገባል ወይ አንዱ ይሄ ነው ዶቴጎቱ ሄቨን እና ከገቡ ግን የውርስ ኃጢአት የአዳም የለባቸውም እና ዊ ኦል ሂዩማንስ ሃቭ ኢንሄሪትድ ታት ሲን ናቹራሊ ፍሮም አዳም ራይት፣ ከአዳም ወርሰናል አይደለም? ያንን የአዳማዊ ኃጢአትን የወርስ ኃጢአትን፣ ዛትስ ዋይ ዊ ኒድ ቱ ቢ ሴቭድ ባይ ጂሰስ፣ ለዛ ነው በኢየሱስ ክርስቶስ መዳን ያለብን። ታዲያ ይሄ ከእግዚአብሔር ቃል ጋር አይቃርንም? በዚህ ላይ ያለህን ሀሳብ ላውቅ እፈልጋለሁ። ይህንን የሚያረጋግጥ ጥቅስ ላገኝ ልትሰጠኝ ትችላለህ? የሚል ጥያቄ ነው የጠየቀችኝ ቨሪ ሴንስቲቭ ጥያቄ አስፈላጊም ነው ህጻናት ይድናሉ አይድኑ? ህጻናት ይድናሉ አይድኑ? ይሄ ጥሩ ጥያቄ ነው። እና አንዱ ልናውቅ የሚገባው ሰዎች ትክክልና ስህተት የሆነውን ራይት ኤንድ ሮንግ የሆነውን ለመለየት በቂ ብስለት ከማድረጋቸው በፊት አንዳንዴም፣ ያ ለምሳሌ ከተወለዱ ጀምሮ የአእምሮ ዘገምተኞች ሊሆኑ ይችላሉ እና ለራሳቸው ውሳኔ ማድረግ አይችሉም። እነዚህ ሰዎች ወንጌልንም ሰምተው ጌታን መቀበል የሚባለውን ነገር ሊገባቸው ላይረዱትም ይችላሉ። ላይረዱት ካምረ ካለባቸው ናቹራል የሆነ ወይም ተፈጥሯዊ በሽታል ማለት ሊሆን ይችላል። ሌሎች ደግሞ ሕፃናት ስለሆኑ ገና ግራና ቀኝ የማያቀኝ ዳዴ የሚሄድ ልጅ በአንድ በሌላ ምክንያት ወይንም ደግሞ ገና ከእናቱ ማህፀን ሳይወጣ የሚሞት ልጅ የተለያየ ነገሮች ሊኖሩ ይችላሉ። በውርጃ የሚሞቱ ልጆች አሉ። በተለያየ ነገር እና እነዚህ ጨቅላ ሕፃናት ኃጢአት ሰርተዋል የአዳም ኃጢአት ወራሾች ናችሁ ተብለው ሲኦል ይገባሉ ወይ? እና ይህንን ነገር ራይት ን ሮንግ በትክክል ለመረዳት እንደዚህ ሳይረዱ እንዴት ሲኦል ይገባሉ የሚል ጥያቄ አለ። ከገቡ ደግሞ መንግስተ ሰማያት እንዴት ነው? ከአዳም ጋር የነበራቸውስ ግንኙነት? አዳማዊ ኃጢአታቸውስ እንዴት ይሆናል? በጣም መስቀለኛ የሆነ ጥያቄ ነው። በጣም ጥሩ ጥያቄ ነው። እና አንድ ልናገር የምፈልገው ግን እነዚህ ጨቅላ ህጻናቶች የምናው ቶክን አባት እነዚህ አሁን የተወለዱ ህጻናቶች ናቸው፣ ግራና ቀኝ የማይለዩ ኤጅ ኦፍ አካውንታቢሊቲ ላይ ያልደረሱ፣ የተጠያቂነት እድሜ ላይ ያልደረሱ ልጆች ስለ እነሱ ነው እየተነጋገርን ያለ ነው። እና እነዚህ ልጆች ኤጅ ኦፍ አካውንተቢሊቲ ላይ ያልደረሱ ልጆች ቢሞቱ እና ህይወታቸው ባይቀጥል እንዴት ነው የእነሱ ፊውቸር እንዴት ነው ኤተርኒቲያቸው፣ ደስቲኒያቸው ምን ይሆናል የሚል ነው። መጽሐፍ ቅዱስ ክሊርሊ እንዲህና እንደዚህ ነው ብሎ ስለ ህፃናት መዳንና ለመዳን የሚናገረው ነገር የለም እና ይህንን አንዳንዱን ነገር ከእግዚአብሔር ቃል ሀሳብ ጋር አያይዤ ከደህንነት ጋር አያይዤ አንዳንድ ነገር ላሳይሽ ሞክራለሁ ብዙ መጽሐፍ ቅዱሳዊ ታሪኮች መጥቀስ እንችላለን እዚህ ቦታ ላይ ነገር ግን እነዚህ ልጆች ኤጅ ኦፍ አካውንተቢሊቲ ላይ ሳይደርሱ ደህንነት የሚለው ነገር ሳይሰበክላቸው ንስሐ መግባት የሚባለው ነገር ሳያውቁ አፍ ሳይፈቱ ወይንም ኢቨን አፍን ፈተው እንኳን የመረዳት ደረጃቸው ይህንን ገና ያልደረሱ ልጆች ከሆኑ እንዴት ይድናሉ አንድ ጽሁፍ አገኘሁኝ። በአንድ ሪሊጅስ ወይም ትራዲሽናል ሪሊጅን ውስጥ የሚያስተምሩ ናቸው። እነዚህ ልጆች የሚድኑት ብሎ ይላሉ ካህናቶቹ፣ በዛ አካባቢ ያሉ ሰዎች ሲያስተምሩ የሚድኑት ከልጅነት መጠመቅ ያለባቸው ለዚህ ነው ብለው ያስተምራሉ። ግን የተረሳው ነገር ምንድነው? ነው ያመነ የተጠመቀ ይድናል ነው የሚለውና ለማመን እነዚህ ልጆች ገና ኳ አልደረሱ። እንዴት ስለተጠመቁ ይድናል? ሁለት ደግሞ በጥምቀት መዳን የሚባለው ነገር በስራ መዳን አይቻልም። ጥምቀት የተጠመቀ ሁሉ ይድናል ማለት አይደለም። ያመነ የሚለው ቃል መውጣት የለበትም። ዋናው ነገር እሱ ነው። ስለዚህ በእሱ ያመነ ሁሉ የዘላለም ህይወት እንዲኖረው፣ እነዚህ ልጆች ደግሞ ማመናቸውን ኮንፌስ ማድረግ ወይም መናገር አይችሉም። ስለዚህ ህይወታቸው ተርሚኔትድ ሆነ አለቀ። ስለዚህ ምንድን ነው ልንረዳ የሚገባው? አንደኛ እግዚአብሔር ጻድቅ ፈራጅ ነው። እግዚአብሔር ፍርዱን እንዴት ያደርገዋል ብለን እኛ እናውረዋለን እንጂ እግዚአብሔር ለነዚህ ሰዎች የራሱ የሆነ የራሱ የሆነ ምን ልበለው በዚህ ሀገር ሲስተም ብናገር የኮርት ሲስተም አለው እግዚአብሔር ለልጆቹ የሚፈርድበት በልጆቹ ላይ የሚያደርገው ምን እንደሆነ የራሱ አሰራሮች ይኖሩታል። ይሄ አንደኛው መረዳቴ ነው። ሌላው ከፕራክቲካል ከሆነ ሰዎች ሞተው ተነሱ ወደ ጌታ ሄጄ የመጣው ሁሉንም ሃንደር ፐርሰንት ባልቀበለውም ሁሉንም ባልቀበለውም፣ ሁሉንም አልቀበልም ማለት ሳይሆን ማልቀበላቸው ሞቼ ተነሳው የሚባሉ ታሪኮች በስተዋል ስለዚህ ሁሉንም አልቀበላቸው፣ በእግዚአብሔር ቃል መረምራቸዋለሁ እና እነዚህ ሰዎች ሄደው ከተናገሩት አንዷ በተለይ በራሷ ትረክት ስሰማት ከተናገረችው ነገር ሕፃናት፣ በልጅነት የሚገደሉ ሕፃናት በአቦርሽን በአደጋ በበሽታ በተለያየ ነገር የሚሞቱ ልጆች ትላለች እድሜያቸው 33 እስኪሆኑ ድረስ የሚያስተምሯቸው ሰዎች አሉ። ወንጌልን ያስተምሯቸዋል፣ ጽድቅን ያስተምሯቸዋል፣ የሰማይን ስርዓት ያስተምሯቸዋል ብላ አንድ ስትናገር ሰምቻሉ። 33 ዓመት ተኩል እስኪሆናቸው ድረስ ለምን ኢየሱስ ክርስቶስ 33 ዓመት ተኩል ሲሆን ስለሆነ ሰው ሁሉ ዕድሜው እዛ 33 ዓመት ነው። ምክንያቱም ወንድሞቹ ወንድሞቹ ተብሎ ስለሚጠሩ ሰው ሁሉ መቶ ዓመት የሚሆን 33 ዓመት ይሆናል 10 ዓመት የሚሆነው ሰው እስከ 33 ዓመት ያድርግና ሰው ሁሉ 33 ዓመት ይሆናል ከሆነ በጣም እኛ ታድለናል ወደ 33 ስንመጣ በጣም ብርቱና ጠንካሮች እንሆናለን ማለት ነው። ይህ እንግዲህ ሰው ሄጂ አየሁ እና መጣው ብሎ የተናገረው ነው እንጂ እንደ እግዚአብሔር ቃል ተፈትኖ እንደ እግዚአብሔር ቃል የምንሰብከው ነገር አይደለም። እንዲሁም ምሳሌዎች ልስጥ በሚለው እና እኔ መረዳት ግን በእግዚአብሔር ቃል ላይ ምን ይላል በተለይ ሁለተኛ ሳሙኤል ምዕራፍ 12 ቁጥር 23 ላይ ዳዊት የተናገረው ነገር አለ። ዳዊት የተናገረው ይሄ መቼ ነው? ልጁን በኃጢአት ይወልደው እና እግዚአብሔር ልጁን ቀሰፈው ይላል። ልጁ ተቀሰፈ እና በጣም ዳዊት በጣም አዝኖ በጣም ልቡ ተሰብሮ በጣም ልቡ ተሰብሮ በሚያለቅስበት ሰዓት ላይ ጾም ጸሎት ይዞ እየጸለየ ባለበት ሰዓት ላይ ይመጡና ልጁ ሞቷል ብሎ ይነግሩታል። የልጁን መሞት ሲሰማ ዳዊት ምን አደረገ? በቃ ተነሳ፣ ለእግዚአብሔር ቤት ወጣ፣ ሰገደ፣ ሰውነቱን ተጣጠበ፣ ከጾም ጸሎ ተነሳ። በቃ አልቅሶ አልቅሶ ሀዘንተኛ ሆኖ ነበር። ልጁ በታም መሳት ልጁ ልጁ ሲሞት ግን በቃ ጥቶ ተነሳ እና ምንድን ነው የሚለው ጥያቄ። ዳዊት እዛ ቦታ ላይ የተናገረው ቃል አለ። ጥቅሱ ምን ይላል? እንደዚህ ይላል፣ አሁን ግን ሞቷል የምጾመው ስለምንድን ነው? በአሁኑ እንግዲህ እመልሰው ዘንድ ይቻለኛልን? ወደ እርሱ እኔ ወደ እርሱ እሄዳለሁ እንጂ እርሱ ወደ እኔ አይመለስም አለ። ምን ማለት ነው? እኔ ወደ እርሱ እሄዳለሁ ሲል እኔ እሞታለሁ፣ እኔም ወደ ሞት እሄዳለሁ እንጂ እሱ ወደ ሕይወት ተመልሰው አይመጣም ነው ያለው። አንዳንዶች ይህንን ጥቅስ እንዴት አድርገ ይወስዱታል? ዳዊት የሚሄደው ወደ እግዚአብሔር መንግስት ነው ከዳነ። ስለዚህ ዳዊት ወደ እግዚአብሔር መንግስት የሚሄድ ከሆነ እኔ ወደ እሱ ይሄዳለሁ እንጂ እሱ ወደ እኔ አይመጣም ማለት መገናኘት እንዳለ ያሳያል። ወይንም ደግሞ አንድ ቦታ ላይ አብረው እንደሚሆኑ ያሳያል። ስለዚህ ዳዊት የሚሄደው ወደ እግዚአብሔር መንግስት ስለሆነ ሕፃናቱ መንግስተ ሰማያት ይገባሉ ብለው የሚያምኑ ሰዎች አሉ። የእኔ መረዳት እንግዲህ ምንድን ነው በዚህ ውስጥ አንዱ ጋድ እግዚአብሔር ጀስት አምላክ ነው። ጻድቅ አምላክ ነው። ፍርድን ሲመዝን እኔና እናንተ እንደምንፈርደው አይነት እዚህ ጋ አምስት ኪሎ እዚህም አምስት ኪሎ አስቀምጦ እዚ ጋ ኃጢአቱ ተቆልሎ እዚ ጋ ጽድቅ እንደዚህ የሰራው ስራ ታይቶ አይደለም። መዳን በጸጋው ነው። ሰዎችን የሚያድነው እግዚአብሔር ጸጋ ነው። እነዚህ ህጻናት የሚድኑበት ነገር ስራቸው ይኮነናል ሳይሆን እንግዲህ ጀስቲፊኬሽኑ ያለው ምን ላይ ነው? እነዚህ ሰዎች ናቸው በእግዚአብሔር አምሳሌ የተፈጠሩ ልጆች ናቸው የሚያድጉ ሰዎች ናቸው። ስለዚህ እግዚአብሔር ለነሱ የሚሆን ጀስቲስ ሲስተም ይኖረዋል ብዬ አምናለሁኝ። እንደኔ እምነትም እንደኔ እምነትም ደግሞ ህፃናት በአካውንታብሊቲ ኤጅ ላይ ስላልደረሱ ሲኦል ይገባሉ ብዬ አላምንም። የመዳኑ ደረጃ ግን ምናልባት የእግዚአብሔር መንግስት ስፋት የእግዚአብሔር መንግስት ደረጃ በደረጃ የጻድቃን ሰፈር ወይም የጻድቃን አገር ወይም የአገልጋዮች አገር የምናምን አገር ደረጃ በደረጃ የሆነ ልዩነት ይኖራል እ። ዝም ሜዳ ላይ የሚኖርበት አገር አድርጋችሁ እንዳትስሉት። ደረጃዎች አሉ። የአክሌት ሽልማቶች ደረጃዎችን ነው የሚያሳየን። ደረጃ ደረጃ ደረጃ ደረጃ ይኖረዋል ብያምናለሁኝ። ስለዚህ በዛ ኤሪያ ላይ እንግዲህ ገና በዝ ብዙ ኤክስፕሎር ያልተደረጉ ነገሮች አሉ። የአእምሮ በሽተኞች መዳን ግራና ቀኝን የማያውቁ ህጻናት በእግዚአብሔር ምሕረት በልዩ ጸጋ ፕሮቴክትድ ይሆናሉ ብዬ አምናለሁኝ። ይሄ እኔ መረዳት ነው። ቢብሊካል ኤቪደንስ ክሎዘስት ልቀርብልሽ የምችለው ሁለተኛ ሳሙኤል 1223 ብቻ ነው። ከዛ ውጪ ምንም ስለ ህጻናት፣ እግዚአብሔር ህጻናትን ይጠብቃል፣ ህጻናቱ መላእክት እንዳላቸው የሚናገር ብዙ ነገሮች አሉ ደህንነታቸውን በተመለከተ ተገኝተ ግን መጽሐፍ ቅዱስ እንዲና እንዲ የሚለን ምንም ነገር የለም።